አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሪብ ኢጲስቆጶስ አባ ሚካኤል የውርልስ አገር ኢጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነትና በበጎ ልግስናው እንጀምራለን። ይህም ከስንክሳር ሁለተኛው ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስ የበዓላቶቹ መታሰቢያና አምላክን የወለደች የእመቤታችን ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያን አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ አስራ ሁለት ሲሆን ከሌሊቱ ጋር እኩል ነው። ከዚህ በኋላ ይጨምራል። መጋቢት አንድ በዚች ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮሚ ሀገር ሰው ነው። ለእርሱ ባለመታዘዙና ለረከሱ ጣዖታቱ ባለመሰዋቱ ከሀዲው መክስማያኖስ ጽኑ ስቃይን አሰቃየው። እጅግ ከባድና ታላቅ የሆነ ድንጊያ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራትን ጨመሩ። ስቃዩንም ባልፈራ ጊዜ ራሱን በሰይፍ ይቈርጡት ዘንድ አዘዘ። በመንግሥተ ሰማያትም የሰማዕታትን አክሊል ተቀዳጀ። የፈጣሪው በረከት ከኛ ጋር ለዘላለሙ ትኑር አሜን። መጋቢት አንድ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ አንደኛ አባታችን ማቱሳላስ 969 ዓመት የኖረ የእረፍቱ መታሰቢያ፣ ሁለተኛ ቅዱስ በርኪሶስ ዘኢየሩሳሌም ሶስተኛ፣ ቅዱስ እለእስክንድሮስ፣ አራተኛ፣ ቅዱስ መርቆሬዎስ መታሰቢያው፣ አምስተኛ፣ አባ ሚካኤል ዘሐገር አትሪብና አባ ዮሐንስ ዘሐገረ ቡርልስ። ሁለቱ አባቶች ሃይማኖተ አበውን ግጻውያንና ስንክሳርን ያዘጋጁ ናቸው። ዳግመኛ በዚህ እለት ልደታ ለማርያም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም የወርሃዊ መታሰቢያ በዓሏ ነው። በእውነት የሁላቸውም የቅዱሳን በዓላት የአምላካችን ቸርነቱ መግቦቱ አይለየን። ወስብሐት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር ይቆየን።